ሰላም ሰላም፣ እንዴት ናችሁ ውዴ ቻናል የቤተሰቦች፣ እኔ በጣም ደህና ነኝ። እንግዲህ የጠፋውትን ያክል ሰሞኑን በጣም በተከታታይ ቪዲዮችን የሰራውላችሁ ነውና የድሮ ፍቅራችሁ አይለኝ፣ ላይካችሁ ይቀንሶብኛልና በደንብ ላይክ ላይክ እያደረጋችሁ ለብዙዎች ይደርሱ አድርጉ። ቪዲዮች ጠቃሚ እንደሆኑ ምንም ጥርጥር የለኝምና በጤናና በውበት ዙሪያ የተለያዩ መረጃዎችን ከተለያዩ ቦታዎች ነውና እና ይጀላችሁ የሚመጣው ቪዲዮ ላይክ በማድረግ ቤተሰብ ካሉናችሁም ሳብስክራይብ በማድረግ ቤተሰቡንና ጠቃሚ መረጃዎችን ታገኙበታላችሁ። እስኪ በዛሬው ቪዲዮ ደግሞ እንደዚሁ እንደ ትናንት አይነት ቪዲዮ ለፀጉር ጠቃሚ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ፀጉራችሁን እንዴት ነው እየተንከባከባችሁ ያላችሁ? ፀጉር ለመንከባከብ እንግዲህ ብዙ አይነት ትሪትመንቶች አሉ። በተጨማሪም ብዙ ቪዲዮዎች ሰርተዋል። ነገር ግን አብዛኞቻችሁ የሚያደክማችሁ በአንዴ ለውጥ መፈለጋችሁ ነው። ብታምኑም ባታምኑም እንግዲህ ፀጉራችሁ ለውጥ ማየት የምትጀምሩት በተከታታይ ያ ማለት ሳታቋርጡ ትሪትመንቶችን ከተጠቀማችሁ ከአምስት ሳምንት በኋላ ነው። በሌላ መልኩ ስናይ ደግሞ እነዚህን ትሪትመንቶች ማዘጋጀት ጊዜ የሚወስድ ለሚመስላችሁ ከዚህ በመቀጠል በቀላሉ መጠቀም የሚችሏቸውን ወይም ደግሞ ጊዜ የወስድም ተብሎ የሚታሰቡ የትሪትመንት አይነቶችን ነው ይዤላችሁ የመጣሁት። ወደ እነሱ እናልፋለን። አንደኛው ሆት ኦይል ትሪትመንት ነው። ይህ ትሪትመንት የሚጠቅመው ለፀጉር እርጥበት በመስጠት ወይም ደግሞ ሞይስቸራይዝ በማድረግ ድርቀትን በመከላከል ለፀጉር ደግሞ ልስላሴን ይጨምራል። እናም ፀጉር እንዲያንጸባርቅም ያደርጋል። በብዛት ይህን ትሪትመንት ጊዜ ያጣል ለምትሉ ሰዎች በጣም ይጠቅማቸዋል። ምክንያቱም አሰራሩ በጣም ቀላል ነው። እሱ ምንድን ነው የምታደርጉት ማንኛውም የሚስማማቸው አይነት ቅባት ወይም ደግሞ ቤታችሁ ውስጥ ያለ ቅባት እጃችሁ ላይ ያለ ማለት ነው። በተለይ ግን ካላችሁና ከቻላችሁ ኮኮናትና ኦሊቭ ኦይል ቢሆን ይመረጣል በሆነች ትንሽዬ ቃላይት በማድረግ በደንብ ሞቅ ማድረግ ከዛ ፀጉር ላይ መቀባት። አስታውሱ ሞቅ ማለት ነው እንጂ ያለበት በጣም መጋል ወይም ደግሞ በጣም የሚያቃጥል መሆን የለበትም። እሱ ቆዳችሁን በጣም ይጎዳችኋል። ከዛ ይህንን ሞቅ ያለ ቅባት ፀጉራችሁ ላይ እና ቆዳችሁ ላይ በመቀባት በደንብ ማሳጅ ማድረግ። ከዛ ሞቅ ያለ ፎጣ ላይ መጠቅለል። ሞቅ ያለ ፎጣ ማታገኝም ከሆነ ደግሞ እስቲ ማድረጊያውን ኬፕ በመጠቀም እሱም መልበስና ከ30 እስከ 60 ደቂቃ ቆይቶ መታጠብ። ሁለተኛ አፕል ሲሊንደር ቬንገር፣ በአፕል ሲሊንደር ቬንገር መታጠብ ነው። ሁለተኛው የዚህኛው ትሪትመንት ጥቅሙ ቆዳን ያጠራል። ሌሎች አይነቶች ምርቶች ተጠቅመን ከሚመጣብን ተጓዳኝ ችግሮች ይጠብቃል። በተጨማሪም ፀጉር አንጸባራቂ እንዲሆን ያደርጋል። አጠቃቀሙም አንድ ሾርባ ማንኪያ ፒል ሲሊንደር ቬንገር በመውሰድ ከውሃ ጋር መቀላቀል። ፀጉርን በሻምፑ ታጥቦ ከጨረሱ በኋላ በዚህ ውህድ መታጠብ። ይህኛው ትሪትመንት እንዳያችሁት ምንም ጊዜ አትወስዱም። በዛውም ስታጠቡ የሚጠቀሙት ነገር ነው። ስለዛ በጣም ቀላል ነው ማለት ነው። እስካሁን ያየናቸው የትሪትመንት አይነቶች ለማንኛውም አይነት ፀጉር ይሆናሉ። የሚከተሉት ግን በልዩነት ለደረቅ ፀጉር የሚሆኑ ትሪትመንቶች ናቸው። ያ ማለት ከሌሎች አይሆኑም ማለት አይደለም። ነገር ግን ደረቅ ፀጉር ላላቸው ቢጠቀሟቸው የሚመከር አይነት ትሪትመንቶች ናቸው። አንደኛ አቮካዶና የሙዝ ማስክ ማለት ነው። ይሄኛው የተለመደ እና በቀላሉ አቮካዶና ሙዙን፣ ሙዙም በአንድ ላይ መፍጨት፣ ከዛም ፀጉር ላይ መቀባት፣ ማሳጅ ማድረግ እናም ከሰላሳ እስከ አርባ ደቂቃ ቆይቶ መታጠብ ነው ይህኛው ትሪትመንት ለቆዳም ሆነ ለፀጉር በጣም ጠቃሚ ነው ሁለተኛው የእሬት ማስክ ነው እሬት በተፈጥሮ ልክ እንደ ኮንዲሽነር ያገለግላል የፀጉር ማንነትን ይቀይራል ያ ማለት በጣም ደረቅ ከርዳዳ እና ውሃ ሲነከው የሚያዝ ወይም ለማበጠር የሚያስቸግር አይነት ፀጉር ላላቸው ሰዎች ትሪትመንት ይመከራል ምክንያቱም ልክ እንደ ኮንዲሽነር ፀጉርን የማፍታት አቅም አለው ማለት ነው ሶስተኛ ሮዝመሪ ወይም ደግሞ የጥብስ ቅጠል ማሳጅ ማለት ነው። ይሄኛው ኖርማሊ ኦይሉን ነው የምንጠቀመው። የጥብስ ቅጠሉን ወይም የሮዝመሪ ኦይል ተብሎ የሚሸጡትን እነሱን በመግዛት በማንኛውም ሰዓት ሳትታጠቡ ወይም እንደ ትሪትመንት ሳትቆጥሩ ማለት ነው። መታጠብ አይጠበቅባችሁም እንደ ማንኛውም ቅባት ቤታችሁ ውስጥ መቀባት ስትፈልጉ ቅባት፣ በሳምንት አንዴም ሁለቴ ሚሆን ይችላል። ቅባት በሚያስፈልጋችሁ ሰዓት መቀባትና በደንብ ማሳጅ ማድረግ በደንብ ማሳጅ ካደረጋችሁ በኋላ እዛው ላይ መተው ማለት ነው። ይህኛው ጥቅሙ ለምንድን ነው? ለጸጉር ቆዳ መለስለስ እና ለጸጉር እድገት ከፍተኛ አስተዋጽኦ አለው። አራተኛውና የመጨረሻው በጣም የሚታወቀው የሩዝ ውሃ ነው። የሩዝ ውሃ ለጸጉር እድገት ወደር እንደሌለው ይታወቃል። አጠቃቀሙም ፀጉርን በደንብ ከታጠቡ በኋላ የሩዝ ውሃውን በስፕራይ እቃ በማድረግ ስፕራይ በማድረግ እየረጩ ሙሉ ጭንቅላት ማዳረስ እና ከዛ ማሳጅ ማድረግ ማሳጅ ካደረጋችሁ በኋላ ከአስራ አምስት ከሰላሳ ደቂቃ ቆይቶ በቀዝቃዝ ውሃ መታጠብ ነው። እንግዲህ ውድ የቻናል የቤተሰቦች፣ እነዚህን አይነት ጠቃሚ ቪዲዮዎች ማግኘት ከፈለጋችሁ ላይክ አድርጉ፣ በደንብ ሳብስክራይብ አድርጉ፣ በደንብ ሼር አድርጉ። በቀጣይም ጠቃሚ ያልኩትን ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላም።